ዘንድሮ ሁለት ኢዶችን ባንድ ላይ ልናሳልፍ ነው ማለት ነው። ማሻአላህ ተባረከ ረህማ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእስላም ልጆች እንኳን ለ1446ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ፣ አደረሰን ተቀበለላህ ሚና ወሚንኩም ሳሊሐል አዕማል። አላህ መልካም ስራችንን ሁሉ ይቀበለን፣ ጥፋታችንን ይቅር ይበለን። የደስታ የሰላምና የተከበረ ኢዲ ይሆንልን ማለት ነው። ኢድኩም ሙባረክ እንኳን አደረሳችሁ። በዘንድሮው ኢደል አድሃ ላይ ሁለት ኢዶችን የምናስተናግድ ይሆናል ማለት ነው። አልሐምዱሊላህ፣ አልሐምዱሊላህ። ጁምአ ሳምንታዊ ኢዳችን ሲሆን ኢደል አድሃ ደግሞ አመታዊ ኢድአችን ነው። ዘንድሮ አላሁ ተዓላ ሁለት ኢዶችን በአንድ ቀን አድርጎልናል። ይህ ኢዱን የበለጠ ያደምቀዋል፣ ደረጃውንም ከፍ ያደርገዋል። በዚህም የበለጠ ልንደሰት ይገባናል ማለት ነው። ኢንሻአላህ ባረከላሁ ፊኩም። በያለንበት የአላ ሱብሓነሁ ወተዓላ ሰላምዝነት ሰላም እዝነት አይለየን የምንተሳሰብ የምንተዛዘን የምንፈቃቀድ እያደርገው ማለት ነው። እንሻላ አመቱ ደርሰን ደግሞ እንደዚሁ በሰላም የምናሳልፈው እያደርገን። ስለ ሰላት አስተጋገድ እንሻላ ቀጣይ አዳምጡት ማለት ነው። አዛኩም ላፍ ኸይረን የምታዳምጡኝ የምትከታተሉኝ ውድ የእናት ቤተሰቦች በያላችሁበት የአላህ ሰላም እዝነት አይለያችሁ። ስለ ሰላቱ አስተጋገድ አዳምጡት እንሻላ። ጀዛኩሙላሁ ኸይራን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አንደኛው ነጥብ የኢድ ሰላት በተለያየ ምክንያት ሄደን ውጪ ተሰባስበን መስከን ማንችል ከሆነ ቤቱስ ስ መስከን እንደሚቻል አይተናል። ቤቱስ እንሰግዳለን። ሌላ ጊዜ ለኢድ ስንወጣ ራሳችን አሳምር እንደምንወጣ ሁሉ ቤቱስ የኢድ ቀን ራሳችንን አሳምረን ሰውነታችንን ታጥበን ጥሩ ልብስን ለብሰን ወንዶች ጥሩ ሽቶን ተቀብቶ እራሳቸውን አዘጋጅቶ ቤት ውስጥ አብሮ ይሰግዳሉ። አንደኛው ይሄ ነው። ሁለተኛው ነጥብ ደግሞ ያየ ነው ስንት ረካዓን የሚሰገደው የሚለው ነው። ዒድ ሰላት የሚሰገደው ሁለት ረካዓ ነው፣ ሁለት ረካዓን የሚሰገደው። ሶስተኛው ነጥብ ያየ ነው አሳጥር ስናይ ስንት ተክቢራር የሚባለው ለዒድ አይተናል እሱም የመጀመሪያው ረካዓ ላይ ሰባት ተክቢራር የሚባለው ይሄ ደግሞ ከተክቢረተል ኢሕራም ጋር ነው። ከተክቢረተል ኢሕራም ጋር ነው። ተክቢረተል ኢሕራም የሚባለው ሰላስና ስን ምንለው ነው። ከእሱ ጋር ሰባት እንላለን የመጀመሪያው ረክዓ ላይ። ሁለተኛው ረክዓ ላይ ደግሞ አምስት እንላለን ማለት ነው። ሌላኛው ነጥብ ያየ ነው በዚህ መካከል በተክቢሮች መካከል ምንም የሚባል ዝክር ከረሱል ዐለይሂ ወሰለም አልመጣም። ሌላኛው ነጥብ ደግሞ ያየ ነው ተክቢሮችን ካልን ከጨረስን በኋላ ነው ዱዓውል ኢስቲፍታህ የምንለው። ከዛ በኋላ አዑዙ ቢላህ ብለን ወደ ቅርአት የምንቀጥለው ማለት ነው። ሌላኛው ነጥብ አሳጥረን ስለ ዒድ ስናወራ ሰላት ዒዴን ስናወራ የሚጠቀሰው ምንድን ነው? እጆችን እናነሳለን። ለእያንዳንዱ ተክቢራ እጆቻችን እናነሳለን እያንዳንዱ ማለት ነው። ሄለኛው ደግሞ ለምሳሌ ከሚባሉ ተክቢሮች አንድ ሁለት ካመለጠው አንድ ሰው ምን ማድረግ አለበት ከኢማሙ ጋር በደረሰበት ተቀጥሎ የሚሰግደው ነው። ለምሳሌ ልክ ኢማሙ እየሰገደ ሁለተኛው

ሱረት ልጋሽያ ይቀራል። ወይም ደግሞ የመጀመሪያው ረከዓ ላይ ከፋቲሓ በኋላ ሱረት ልቃፍ ይቀራል፣ ሁለተኛ ደግሞ ሱረት ልቀመር ይቀራል ማለት ነው። ይህን ደግሞ እነዚህ ሱራዎችን ያላፈዘ ሰው ደግሞ የተመቸውን ያፈዘውን ይቀራና በዛ ሁኔታ ይሰግዳል። ሁጥባ ግን የለም፣ ሁጥባ ግን የለም። ሁጥባ ሚደረገው ሁሉም በተሰባሰብበት ሌላ ጊዜ እንደምንሰግደው ዒድ ሁኔታ ካለ ነው ሁጥባ ሚደረገው እንጂ ቤት ውስጥ ሁጥባ አይደረግ። ሌለኛው ያየነው የዒድ ሰላት መጀመራው የሚሰገደው ፀሐይ ከወጣችና ቀይ ደሮምህ ፀሐይ ወጣ ቀይ ደሮምህ እስከቆይ ድረስ ወይም ደግሞ ሩብ ሰዓት ጠብቀን ማለት እንደዛ። ደሞ ይለኛ ያየነው